የማኅበረሰብ ተጠቃሚነትን ለማረጋገጥ እና ልማትን ለማፋጠን ሰላም ማስፈን አስፈላጊ መሆኑን የሐይቅ ከተማ ነዋሪዎች ተናገሩም። በክልሉ የተከሰተው የጸጥታ ችግር በውይይት እንዲፈታም ነዋሪዎቹ ጠይቀዋል። የነዋሪዎቹን ሀሳብና አስተያየት ደጀን አምባቸው አሰባስቧል። ለሰው ልጆች ሰላም በጣም አስፈላጊ ነው። እኛም እያሰብን እየሰጋን እስ በራሳችን እየተገዳደል ያለነውን ኑሮ ኑሮ አይደለም። ሰላም ከሌለ ይሄን ልማት ማልማት አንችልም። ልማቱ ይቆማል። ሰላም ነው ለሰው ልጅ አስፈላጊው፣ ሰላም ነው ውለህም ገብተህም ሰርተህም የምትበላው። ስለዚህ ሰላማችን አስፈላጊ ነው። ሰላሙን ይፍጠርልን። ወደ ሰላም የሚገባውን ልባቸውን መለስ አድርጎ ሁሉንም ወደ ሰላም እንዳስገባልን እና በሰላም ልማታችን እንዲፋጠንልን እንፈልጋለን። የሰላሙ ጉዳይ በጣም ክብድ ያለ ነው። እርስ በርስም ስለሆነ አስቸጋሪ ነው። አስቸጋሪ ነው። ቢቻል መንግስትንም እየታገዘ ቢሆን ሆደ ሰፊ ሆኖ መንግስት ወደ ጫካ የገባውን አምጥቶ አንድ ቢሆን። አንድነት ኃይል ነው፣ ልማት ነው ውጤት። የሰሜኑ ጦር ምንም ነገር ምንም ነገር ለህዝቡ ከዚያ ውጭ በላይ ትምህርት የሚያስወስድ ነገር አይኖርም። ጦርነት አንፈልግም እኛ፣ ወንድሞቻችን እንውልባቸውን ይመልስልን አላህ ያደራድርልን እያልን በዱአ ላይ ነን። ህብረተሰባችን ጋር ማለት ነው። እኔ ለሁሉም ወገን የማሳስበውና ጥሪ ብዬ ልለው እችላለሁ፣ በቃ ወደ ሰላም ሁላችንም ተስበን ሰላም እንዲፈጠር ወንድማማች እንዲዋደድ፣ ሁሉም የኛው ማህበረሰብ ሁሉም የኛው ልጅ ነው። ሰላሙ ተፈጥሮ ከተማችንን አገራችንን ወደ ልማትና ወደ ፍቅር እንድንስብ ነው ምለውኔ ሁሉንም ያሳስብ ነው። ኑሮውም የተበላሸው ከአንድ ቦታ ከተመረተ ወደሚፈለግበት ቦታ ምርት ለመጓጓዝ አልተቻለም። በየቀኑ ጨመረ፣ ተቀጣጠለ፣ ለስግብግብ ነጋዴን በር ከፈተ እና ያሳስባል። እንደው ሰላም ቢፈጠር ምኞቴ ነው። ደስታውንም አልችሎም። ውይይትም ድርድርም ያስፈልጋል። በቃ መደራደር የአንዱን ሀሳብ አንዱ ያንዱን ሀሳብ አንዱ ተደራድሮ ወደ ሰላም መጥቶ አረጋውያኑም ህጻናቱም በጥሩ ሁኔታ ተምሮ እንዲያድግ አረጋውያኑም በጥሩ ሁኔታ ኑሮውን እንዲመራ የሚሆነው በሰላም ነው። ሰላሙን እንፈልጋለን። ድርድሩ ቢካሄድ በቃ ቢካሄድ አሁንም ሳይሰለች መንግሥት ድርድሩን ቢያካሄድ ሳይሰለች ድርድሩን አካሄዶ ወደ ሰላሙ ብንሄድ መልካም ነው ላል አሁንም ወደፊትም በሀገር ሽማግሌ የሚሆን በሃይማኖት አባቶችም ይሁን እንዱ እንዱ በስለ ሰላም አሁንም ወደፊትም መንግስታችን ጋር እንድደራደሩልን በቃ አሳስባለሁ።